የሀገሬ ሰው ባልና ሚስት ከአንድ ወንዝ ይቀዳሉ ይላል። የአንድ ወንዝ ውሃዎች ከአንድ ወንዝ የተቀዱ ቤተ ክርስቲያንን በፍቅር በትህትና የሚያገለግሉ ድንቅ ጥንዶች በሚዘምሯቸው በሚያወጧቸው ዝማሬዎች ብዙዎቻችንን የማረኩና ብዙዎቻችንን በተመስጦ ወደ ቅድስት ቤተ ክርስቲያን ልቦናችን ዘንበል እንዲል ያደረጉ በዝማሬዎቻቸው ያነቁን፣ ያነሳሱን እንዲሁም ሀገር በብዙ ፈተና ቤተ ክርስቲያንን በብዙ መከራና ጭንቅ ስትከበብ በዝማሬ የሕዝቡን፣ የሀገርን፣ የቤተ ክርስቲያንን ጭንቅ ያቃለሉ የምእመናልን ልብ ያሳረፉ ድንቅ የተዋሕዶ ልጆች ዘማሪያንና ቅድስት ቤተ ክርስቲያንን በብዙ መንገድ እያገለገሉ ያሉ አገልጋዮች ባለትዳሮቹ፣ ጥንዶቹ፣ እንቆቹ የተዋሕዶ ዘማሪያን ዘማሪ ይትባረክ ተገኝና ዘማሪት ሲስተር ሕይወት ተፈሪ ያልተሰማው ድንቅ የሕይወታቸው ምዕራፍ ያልተደመጠው የሕይወት ገጻቸው። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንዲሁም ተከታታዮቻችን እንደምትሰነበታችሁልን እንዴት ቆያችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ቤተሰቦቻችን ዛሬም እንደ ወትሯችን ድንቅ የሆነውን በዝማሬ አገልግሎት ቅድስት ቤተ ክርስቲያንን የሚያገለግሉትን የተዋህዶ ልጆች የዘማሪ ይትባረክ ተገኘንና የዘማሪት ሲስተር ሕይወት ተፈሪን ከልጅነት እስከ እውቀት ያለውን የአስተዳደግ ሁኔታቸውን የአገልግሎት መስመራቸውን እንዲሁም የትዳር ሁኔታቸውን በስፋት ልናስቃኛችሁ ያልተደመጠውን ያልተሰማውን ገጽ ልንገልጥላችሁ ይዘንላችሁ ቀርበናል። ታዲያ እርሶም የቻናላችን ቤተሰብ የሆናችሁ ዝግጅታችን በስፋት ለሁሉም ኦርቶዶክሳዊ እንዲዳረስ ላይክና ሼር እያደረጋችሁ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑ። እነዚህንና ሌሎች የተዋህዶ ልጆች የሆኑትን የዘማሪያን የመምህራን እንዲሁም የሌሎች አገልጋዮችን የሕይወት ምዕራፍ የሕይወት ገጾቻቸውን በዚሁ በቻናላችን በስፋት ያገኛሉ። ሀሳብ አስተያየቶን በመልእክት መስጫ ሳጥናችን ላይ ያስፍሩልን። በዛሬው ዝግጅታችን ጥሩ ቁም ነገር እንደሚያገኙበት ተስፋ አለን። በቅድስት ቤተ ክርስቲያናችን በዝማሬ አገልግሎት በስፋት የሚታወቁትና በተለያዩ የማህበራዊ ሚዲያዎች በጣም ዝማሬዎቻቸው በስፋት የምናደምጣቸው በዘማሪዎቻቸው የምንማርባቸው ዘማሪያን ናቸው። ዘማሪ ይትባረክ ተገኝና ዘማሪት ሲስተር ሕይወት ተፈሪ። ዘማሪ ይትባረክ ተገኝ ትውልድና እድገቱ በመዲናችን አዲስ አበባ በተለምዶ ቀራኔው መድኃኔዓለም እየተባለ በሚጠራው አካባቢ ሲሆን፣ እንዲሁም ባለቤቱ ዘማሪት ሲስተር ሕይወት ተፈሪ ደግሞ ትውልድና እድገቷ በቡታ ጅራ ከተማ ነው። ዘማሪ ይትባረክ ተገኝ በቤተሰቦቹ ውስጥ ካሉት 16 ልጆች መካከል 16ተኛና የመጨረሻ ልጅ ሲሆን፣ እንዲሁም ካህን የነበረው አባታቸው የኔታ ተገኝም ልጆቻቸው ሁሌም በጥንካሬ በጥበብ እንዲሁም የቤተ ክርስቲያንን ስርዓትና እውቀት ጠንቅቀው አውቀው እንዲያልፉ ስለሚፈልጉ ልጆቻቸውን ከቅድስት ቤተ ክርስቲያን እቅፍ እንዳይወጡ አድርገው ነበር በጥንካሬ ያሳደጓቸው። በዚህም መሰረትነት ዘማሪ ይትባረክ ተገኝም በቅድስት ቤተ ክርስቲያናችን ከቅጥሯ ሳይወጣ ቅድስት ቤተ ክርስቲያንን እያገለገለ ለቅድስት ቤተ ክርስቲያን ብዙ አገልግሎቶችን እየሰራና እየተገበረ ያደገ ታናሽ ብላቴና ልጅ ነበር። በአካባቢው በሚገኘው በቀራኒዮ መድኃኔ ዓለም ቤተ ክርስቲያን ሰንበት ትምህርት ቤትን በመግባት አገልግሎቱን አንድ ብሎ ጀመረ። በዚያም ደብር በአብነት ትምህርት ከእኩዮቹ ጋር በመማር ዲያቆን ለመሆን በቃ። ከእኩዮቹ ጋርም በሰንበት ትምህርት ቤት ውስጥ በዝማሬዎች በተለያዩ ትምህርቶችና ኮርሶች እየተማረ እንዲሁም እያስተማረ ቅድስት ቤተ ክርስቲያንን እያገለገለ አደገ። ያኔ በልጅነት እድሜው አብዝቶ መዝሙርን መስማት ያዘወትር ነበር። እንደውም ያኔ በልጅነት እድሜው አርአያ ምሳሌ አድርጎት የነበረውን የሊቀ መዘምራን ዘማሪ ኪነጥበብ ወልደ ቂርቆስን መዝሙሮቹን በልጅነት በታዳጊው እድሜው እየዘመረና ዕለት ዕለት ከእኩዮቹ ጋር በአውደ ምረቱ እያገለገለ ያድግ ነበር። ባደገበት የቀራኒዮ መድኃኔ ዓለም ቤተ ክርስቲያን የስብከተ ወንጌል ኃላፊ ለመሆንም በቃ። ታዲያ የስብከተ ወንጌል ኃላፊም ሆኖ የዝማሬ አገልግሎቱን እንዲሁም የዝማሬ ህይወቱን አላቆመም ነበር፤ እንዲሁም በርትቶ በደንብ ጠንክሮ ቀጠለበት እንጂ። አሁንም በዚያው ደብ የስብከተ ወንጌል ኃላፊ ሆኖ እንዲሁም በዝማሬ ህይወቱ እያገለገለበት ይገኛል። ባለቤቱ ዘማሪት ሲስተር ሕይወት ተፈሪ ደግሞ ከባለቤቷ ይትባረክ በእጅጉ የተለየ የአስተዳደግ እንዲሁም የመንፈሳዊ ሕይወት አጀማመር አላት። ሲስተር ሕይወት ተፈሪ ገና በልጅነት በህፃንነት እድሜዋ ነበር ወላጅናቷን በሞት የተነጠቀችው። ታዲያ ወላጅናቷ ካረፉ በኋላ ሲስተር ሕይወት ተፈሪ ከአያቷ ጋር የማደግ እጣ ፈንታ ገጠማት። በዚህ ምክንያት ነበር እንግዲህ ያኔ ሴት ልጅ ከቤት መውጣት የለባትም፣ ወደ ቤተ ክርስቲያን መሄድ የለባትም ብለው የሚያምኑ ሰው ነበሩና አያቷ የልጅነት እድሜዋን ወደ ቤተ ክርስቲያን ለመሄድ እየፈለገችና እየጓጓች እንዳትሄድ ስትከለከል አደገች። ታዲያ ሲስተር ሕይወት ተፈሪ ይህንን እግዷን በፍጹም አሻፈሬን በማለት ወደ ቅድስት ቤተ ክርስቲያን ዕለት ዕለት ከአያቶቿ ተለይታ ተደብቃ ትሄድ ነበር። እንደውም በአንድ ወቅት የንግስ በዓል ለማክበር ወደ ሌላ ሀገር ሄዳ አዳሯን አድራ ንግስ አንግሳ ስትመለስ ይህን ጊዜ ነበር አያቷ ይቺ ልጅ ቤተ ክርስቲያን እየሄደች ይህንን ዘኬ ለምዳ ቤተ ክርስቲያን ብቻ እየሮጠች ትምህርቷን ልታቆም ነው በማለት ከንግሱ ስትመለስ ጠብቀው አስራዋት፣ በርበሬ ሳይቀር ያጠኗት። እሷ ግን የአገልግሎት ፍቅሯ ከልብ ስለነበር በንጋታው ተነስታ ወደ አገልግሎቷ ወደ ቤተ ክርስቲያን ሄደች። በዚህም ጊዜ ታዲያ አያቷ እሷን ከቤተ ክርስቲያን መከልከልና ማገድ እንደማይችሉ በማወቃቸው ወደ ቤተ ክርስቲያን እንድትሄድና እንድታገለግል፣ ነገር ግን በትምህርቷ እንዳትዳከም ይደግፏት ጀመር። እንዲሁም በቤተሰቦቿ ውስጥ ሁለት አክስቶቿ በጣም ታመው ስለነበርና አክስቶቿን በመምከር ወደ ጸበል እንዲሄዱ በማድረግና በመውሰድ አክስቶቿ ከበሽታቸው እንዲፈወሱ ምክንያት ሆነች። ታዲያ ይህንን ትጋቷን፣ የአክስቶቿን መፈወስ ከበሽታ መዳን፣ እንዲሁም በቤተሰብ ውስጥ ተፈጥሮ የነበረው ችግርን መቀረፉ በልጃቸው በሲስተር ሕይወት ተፈሪ መሰረትነት ነውና ወደ ቤተ ክርስቲያን እንድትሄድ ሙሉ ፍቃዳቸውን ሰጧት፣ ተአማኒነትን ማገኘች። ከዚህም በኋላ ነበር ሲስተር ዘማሪ ሕይወት ተፈሪ በመንፈሳዊ አገልግሎቷ በእጅጉ መጠንከርና በቤተ ክርስቲያን ውስጥ በቤተ ክርስቲያን ውስጥ በስፋት ማገልገል የጀመረችው በቡታጅራ በሚገኘው በደብረ ጽዮን ቅድስት ማርያም ቤተ ክርስቲያንም አገልግሎቷን ጀመረች። መዝሙሮችን በመዘመር እንዲሁም ሌሎች ኮርሶችን በመማር አገልግሎቷን አንድ ብላ ከዚያው ከደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ውሎዋን አደረገች። ያኔ ሲስተር ሕይወት ተፈሪ መዝሙር መዘመር የጀመረችው ገና በህፃንነት እድሜዋ ነበር። እንደውም በጣም ትንሽ ከመሆኗ የተነሳ በጉባኤው ስትዘምር በአውደ ምረቱ ላይ የሚገኘው አትሮን ስኳን ይሸፍናት ስለነበር አትታይም ነበር። በዚህም የተነሳ ድምጿን ብቻ ነበር ምዕመኑ የሚሰማው ዘማሪት ሲስተር ሕይወት ተፈሪ በዛ የልጅነት ዕድሜዋ በሰንበት ትምህርት ቤት ውስጥ ውዳሴ ማርያምን፣ መንፈሳዊ ኮርሶችን የተማረች፣ በብዙ ተግባራት አገለገለች። ለመዝሙር ሕይወቷም ገና በልጅነቷ በጣም ብዙ ዘማሪያንን አብነት አርአይ አድርጋቸው እንደነበርም ታስታውሰናለች። የእነሱን ፈለግም ትከተል ነበርና ያኔ በዚያ በትንሽነት ዕድሜዋ አርአይ አድርጋት ከነበረችው ከቤተ ክርስቲያናችን በብዙ ከሚታወቁ ዘማሪያን መካከል ዘማሪት አዳነች አስፋው አንዷ ነበረች። አፏን የፈታችውም በእሷ መዝሙር ነበር። እንዲህ ባለ መልኩም በቅድስት ማርያም በቡታጅራ ደብረ ጽዮን ቅድስት ማርያም ሰንበት ትምህርት ቤት ስታገለግል ቆይታ በትምህርቷም በጣም በርትታና ጠንክራ በመስራት የማትሪክ ውጤቷን ለማለፍና ጥሩ ውጤት ለማምጣት ቻለች። በአዲስ አበባ በሚገኘው በቅዱስ ጳውሎስ ሜዲካል ኮሌጅን በመግባት በነርሲንግነት ተምራ ለመመረቅ በቃች፣ የወላጆቿንም ተስፋ ለማሳካት ቻለች። ለዚህም ነው ብዙ ጊዜ ከስሟ በፊት ሲስተር የሚለውን ስያሜ የምናስቀምጠውና ሁሌም ቢሆንም የምናገኘው። በአሁኑ ጊዜም በዚያው ሆስፒታል በነርስነት እያገለገለች ትገኛለች። መጽሐፍ ቅዱስ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ አካል ይሆናሉ እንዲል በማቴዎስ ወንጌል ምዕራፍ 19 ከቁጥር አምስት ላይ ዘማሪ ይትባረክ ተገኝና ዘማሪት ሲስተር ሕይወት ተፈሪም እንዲሁ አንድ በመሆን በመተባበር ቅድስት ቤተ ክርስቲያንን በብርቱ የሚያገለግሉ ጥንዶች ባለትዳሮች ናቸው። ትንሿ ቤተ ክርስቲያን የምትባለውንም ተቋም ቤተሰብ መስርተዋል። ታዲያ በዚህ የትዳር ህይወታቸው ውስጥም ልክ እንደነርሱ የእነርሱን ፈለግ የመከተል ህልም ያላቸው መልካም ልጆችን አፍርተዋል ዘታኦስ በወንጌልና ኪያኬ የተሰኙ ሦስት ልጆችንም ማፍራት ችለዋል። ልጆቻቸውም ልክ እንደነርሱ የእነርሱን ፈለግ የሚከተሉ እለት ዕለት ከቤተሰቦቻቸው ስር የማይጠፉ ብዙ ጊዜም በማህበራዊ ሚዲያዎች እንደምናየውና እንደምንመለከተው በተለያዩ መዝሙሮቻቸው ውስጥ እንኳን ሳይቀር አብረዋቸው በጣም ዝማሬ አምላካቸውን የሚያመሰግኑ ድንቅ ልጆች ናቸው። የዝማሬ የአገልግሎት ህይወት በጣም ፈታኝ እንደሆነ የሚናገረው ዘማሪ ይትባረክ ተገኝ አገልግሎት በጣም ከፍተኛ ጥንቃቄ የሚፈልግና የአገልግሎት እያንዳንዱ እንቅስቃሴዎችን ቢሆን በጣም ትልቅ ቁጥብነትና አስተማሪነት የተሞላባቸው መሆን እንዳለበት በተቻለን መጠንና አቅምም ሰዎች በእኛ እንዳይሰናከሉ ጥንቃቄ ማድረግ እንዳለብን የሚገልጸው ዘማሪ ይትባረክ ተገኝ የዘማሪ አገልግሎቱን ሲጀምር በብዙ ተፈትኖ እንደነበረ ያወሳናል። ዘማሪት ሲስተር ሕይወት ተፈሪም በበኩሏ የዘማሪ ወይም የአገልግሎት ሕይወት ምንም በፈተና የተከበበና በውጣ ውረዶች የተሞላ ቢሆን እንኳን ያንን የፈተና ሕይወት በጽናት መሻገር እንዳለብን ትገልጻለች። ያኔ የዝማሪ አገልግሎት ሕይወቷንም ስትጀምር አርአይ አድርጋ የነበረቻት ዘማሪ አዳነች አስፋውም እንደ ታላቅ እንደ እህት በመሆን የመከረቻትን ምክርና ተግዛዝ የህይወቷ መርህ አድርጋ እሱን እየመነዘረች እንዳገለገለችና እንደምታገለግልም ታስረዳለች። ያኔ ገና በልጅነቷ ዘማሪ ታዳነች እንዲህ ስትል ነበር የመከረቻት፣ ሕይወትዬ፣ አገልግሎት የመንፈስ ቅዱስ ጸጋ ነው፣ የሚሰጠውም ከእግዚአብሔር መንፈስ ቅዱስ ነው። አንቺ የምታስተላልፊው መልእክት እግዚአብሔር ወደ ሰዎች ያደርሳል። አንቺ ግን በጸሎት በርቺ፣ በማለት ታጸናትና ታበረታታት እንደነበር ሲስተር ሕይወት ተፈሪ ትገልጻለች። እነዚህ ሁለት ጥንዶች በጋራ ይሁን በተናጥል በርካታ የሚባሉ ዝማሬዎችን ለቅድስት ቤተ ክርስቲያን ለህዝበ ምእመኑ ያበረከቱ ሲሆን በጋራ ከዘመሯቸው ዝማሬዎች መካከልም ኢትዮጵያን ተመልከታት፣ ኢትዮጵያ ነይ እናት፣ ልጇንና እመብርሃን የተሰኙትና በርካታ ዝማሬዎች ህዝበ ምዕመኑን በተመስጦ ከልብ ሆኖ የሚያደምጣቸው የሀገርን ጭንቅ፣ የቤተ ክርስቲያንን መከራ የገለጹበት ዝማሬዎቻቸው ተጠቃሾች ናቸው። እንዲሁም በተናጥል ዘማሪ ይትባረክ ተገኝ ኤሊዜር ተመስገን፣ እንዲሁም አሻግረን የተሰኙ ሶስት አልበሞችንና ከ25 በላይ ነጠላ ዝማሬዎችን ሰርቶ ለቅድስት ቤተ ክርስቲያናችን ያበረከተ ሲሆን እነዚህም ዝማሬ ዝማሬዎቹ እጅግ በጣም የተወደዱና በብዙሃኑ ዘንድም ተቀባይነት፣ ተደማጭነት ያገኙ ዝማሬዎቹ ናቸው። ዘማሪት ሲስተር ሕይወት ተፈሪም እንዲሁ አምስት የመዝሙር አልበሞችንና ከሰላሳ ስምንት በላይ የነጠላ ዝማሪዎችን የንስሐ እንዲሁም የቸብቸቦ ዝማሪዎች የተቀላቀሉባቸው መዝሙሮችን በተመስጦ ከልብ የሚደመጡ ልብን በሚመስጥ ድምጿ ለቅድስት ቤተ ክርስቲያን እንዲሁም ለምእመኑ ከልብ በመሆን አበርክታለች። ከመዝሙሮቿ መካከልም ብዙሃኑን ወደ ንስሐ እንዲቀርቡና እኔ ማነኝ እንዲል ያደረጉ የንሳ መዝሙሮቿም ተጠቃሾች ሲሆኑ ከነዚህም መካከል አላውቅህም ብዬ፣ መስቀል ላይ ተሰቅሎ አይቼ፣ እንድወድ፣ ይቅር ሳልላት የተሰኙትና ሌሎች በርካታ ዝማሬዎችም ይጠቀሳሉ። እነዚህ የተዋህዶ እንቁ የሆኑ ዘማሪያን በአሁኑ ወቅትም በማህበራዊ ሚዲያዎች እንዲሁም ባደጉባቸው ሰንበት ትምህርት ቤት የጉባኤ መርሃ ግብራትን በመዘርጋት በርካታ አገልግሎቶችን ለቅድስት ቤተ እያገለገሉ ይገኛል። ከዚህም በላይ የመስራትና ቅድስት ቤተ ክርስቲያንን የማገልገል ከዚህም በላይ ለመስራትና ከፈጣሪ ጋርም በጸሎት ከዚህ በላይ ቅድስት ቤተ ክርስቲያንን ለማገልገል እቅድ ሀሳብ እንዳላቸውም ይገልጻሉ። እኛም ከዚህ በላይ ቅድስት ቤተ ክርስቲያን የሚያገለግሉበትን ዕድሜ ፈጣሪ እግዚአብሔር አምላክ ይስጣቸው እያልን ዝግጅታችንን አበቃን። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በዘማሪት ሲስተር ሕይወት ተፈሪና በዘማሪ ይትባረክ ተገኝ የህይወት ምዕራፍ ላይ የህይወት ገጾቻቸው ላይ ገልጠን ያስቃኘናችሁ ያስደመጥናችሁ ዝግጅታችን ይህንን ይመስላል። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ